እግዚአብሔር ከእኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላችን በነደደ ያን ጊዜ በጠፋን ነበር። አሌሉያ፣ ክብር ለኢየሱስ ይሁን። ታውቃላችሁ የብዙ ሰዎችን ቁጣና ድንፋታቸውን የያዘልን ጌታ እኮ ነው። እንደ ዛቱት ቢሆንማ ኖሮ አንድ ታሪክ ላሳያችሁ። ሲድራቅ ሚሳቅ አብድናጎ የሚባሉ ሶስቱ ኃያላን ንጉሱን ናቡከደነጾር ትንቢተ ዳንኤል ምዕራፍ ሶስት ላይ ሄዳሽ ስትመለከቱ ትልቅ የወርቅ ዘንግ የወርቅ ምስል አሰራና ጣዖት አድርጎ ለዚህ የማይሰግድ ማንም ቢሆን አማልክቴን የማያመልክ እኔ ላቆምኩት የወርቁ ምስል የማይሰግድ ማንም ሰው ቢሆን ወደሚነደው የእቶን እሳት ምን ይላል? ይጣላል ብሎ አዋጅ ባወጀበት ጊዜ ትዕዛዝ በተነገረበት ዘመን ሶስቱ ኃያላን ግን እኛ የምናመልከው አምላካችን ከሚነደው ከቶኑ ሳት ያድነን ዘንድ ይችላል። እስኪ አሜን። ነገር ግን ባያድነን እንኳን ንጉስ ሆይ አማልክትን እንደማናመልክ ላቆምከውም የወርቁ ምስል እንደማንሰግድ ምን በላሉት። የዛን ጊዜ ይላል የንጉሱ ቁጣ ነደደ ይላል። እዚህ ጋር እንደምንመለከተው ቁጣቸው በላያችን ምን ባለ ጊዜ በነደደ ጊዜ ጎናቸው ያለውን ሰው ንገሩልኝ፣ ጠላት እንደፈለገው ያለው ነው በሉት። እግዚአብሔር ከአንተ ጋር ስላለ ነው በሉት። እግዚአብሔር ከእኛ ጋር ባይሆን ኖሮ ማለት ነው፣ የእውነት እዚህ የሚኖር ሰው አይኖርም። በቁመናችን ባዋጡን ነበር። ነው እኮ የሚለው፣ አሰባቀል በቁመና ማዋጥ። እንደዛ የሚውጣ አውሬ ምንድን ነው? ዘንዶ ነው የሚባለው፣ ሰውን ከነንትኑ ። እግዚአብሔር ምክራቸውን ለዘላለም ያፍርሰው ስለዚህ የንጉሡ የናቡከደነጾር ቁጣ በነዚህ ሶስቱ አያላን ላይ ምላለ ነደደ ይላል። ከዛ እሳቱን ይነድ ከነበረው ሰባት እጥፍ እንደገና እንዲነድ አድርጎ እነዚህን ሶስቱን ሰዎች ይዘው ወደ እሳት መካከል ሲጨምሯቸው ይላል ኢየሱስ ጌታ ነው የወሰኑለት ጌታ ከእሱ ውጭ ሌላ እናመልክም ሚያሉለት ጌታ አብሯቸው ወደ እሳት ውስጥ ወረደ ይላል። ክብር ለኢየሱስ ይሁን። እንደ ናቡከደነፆር ቁጣ ቢሆንማ ኖሮ፣ እንደነሱ ነሱ ሐሳብና ምክር ቢሆን ኖሮ እነዚህ ሶስቱ ሀያላን በእሳት ተበልተው አመዶ ነው ይቀሩ ነበር። እግዚአብሔር ግን ከእኛ ጋር ስለሆነ አሜን። እስኪ ጮና አሜን በሉ ባካ። ጎን ያለውን ሰው እግዚአብሔር ከአንተ ጋር ስለሆነ በሉት፣ አትፍራ በሉት ባካ። እግዚአብሔር ከእኛ ጋር ባይሆን ኖሮ ለዚህ እኮ ነው የለበትም በምክራቸው መሃል ብሎ ይዘመረ ሲያሴሩ በእኔ ላይ መጣበታል ወጥመድ ተሰበረ አረጋ እኛም፣ ምን አልን? ዛሬ በእናንተ ላይ የተጠመደ ወጥመድ ሁሉ ወደ ጠላቶቻችሁ ይመለሳል። እስኪ አሜን አሜን። ሐማም ተቆጣ ይላል መጽሐፍ ቅዱስ። ለምንድን ነው የተቆጣው? አንድ መርዶክዮስ የሚባል አይሁዳዊ ንጉሱ አርጤክሲስ በባቢሎን ወይም ደግሞ በዛ በ127 አገር ላይ የአመዳይቱን ልጅ ሐማ የሚባለውን ሰው የከፍ አድርጎ ስለነበረ ለዚህ ሰው በሚወጣበት በሚገባበት ሁሉ የትኛውም አይሁዳዊ የዛም አገር ሰው ወድቆና ተደፍቶ እንዲሰግድለት ስላዘዘ ንጉሱ ይህንን ደግሞ የንጉስን ትዕዛዝ ባለመቀበሉ ምክንያት ኢየሱስ ጌታ ነው ሐማ ተቆጣ ይላል። እንዴት ነው ያልሰገደው? ይል እንደ አማ ቁጣ ቢሆን ኖሮ አንድ መድረክ አደለም፣ አይደለም ድፍን አይሁድ ነበር የሚጠፋው። እግዚአብሔር ግን ከእኛ ጋር ስለሆነ ብር ለኢየሱስ ይሆን። ሃሌሉያ። ስለዚህ ወደ አማ ልመለስና፣ አማ ቁጣው በጣም ነደደ ይላል፣ ተቆጣ ይላል። በመቆጣቱ ምክንያት አይደለም አንተን ብቻ ዘርህን ነው ማጠፋዋል። ለዚህ ነው እግዚአብሔር ከእኛ ጋር ባይሆን ኖሮ አለ ዳዊት ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን ያኔ በጠፋን ነበር አለ ያኔ ግን እንዳንጠፋ ያደረገን አለ አቅማችን አደለም ችሎታችን አደለም እግዚአብሔር ከእኛ ጋር ስለሆነ እስኪ ጩና አሜን በሉ እባካች አንድ በረከት ልባርካችሁ በዘመናችሁ ሁሉ የአባቶች አምላክ እግዚአብሔር ከእናንተ ጋር ይሁን ስትወጡ ከእናንተ ጋር ይሁን ስትገቡ ከእናንተ ጋር ይሁን በእያንዳንዱ የህይወት እንቅስቃሴያችሁ እግዚአብሔር አይለያችሁ በህይወት ያለ ነው እሱ ከእኛ ጋር ስላለን። የጠላቶች ቁጣ በነደደ ጊዜ፣ አንተ ለኔ መልካም ነህ። አንተ ለኔ የሰው ፊት ሲጠቁር ጊዜ ሲለውጥ፣ አንተ ለኔ መልካም አንተለኔ መልካም አንተ ለኔ መልካም። አሜን አሜን። ጎናችሁ ያለውን ሰው ያዝ አድርጉትና፣ እግዚአብሔር መቼም ለአንተ ክፉ ሆኖ አያውቅም። ንገሩኝ። እግዚአብሔር በዘመናት ሁሉ ለአንተ መልካም ነው በሉት እባካችሁ። አሜን አሜን አሜን። እግዚአብሔር ለእኛ መልካም ነው። ክብር ለኢየሱስ ይሁን። ስለዚህ ታቆጣ ይላል። አንተን ብቻ ሳይሆን ዘርህን ነው ማጠፋው እግዚአብሔር ብድግ አለና የሃማን ምክር ገለበጠው። አሜን አሜን። ስለዚህ ዳዊት እግዚአብሔር ከእኛ ጋር ባይሆን ኖሮ ይላል። ታውቃላችሁ፣ ዳዊት ከልጅነቱ ጀምሮ የሰልፍ ሰው ነው። ከሕፃንነቱ ጀምሮ የሚሰደድ ሰው ነው። ሳውል ጦር አንስቶ ሲወረውርበት የሳውል ጦር እየሳተ ግርግዳ ይወጋ የነበረበት ምክንያት እግዚአብሔር ከማ ጋር ስለነበር ከዳዊት ጋር ስለነበር እንጂ እንደ ሰዎች ቁጣ ቢሆን ኖሮ ትዝ ይላችኋል። አንድ ጊዜ ያዕቆብን ላባ ምንድን ነው ያለው? ገስግሶ ደረሰበት ይላል መጽሐፍ ቅዱስ ሲናገር፣ ያዕቆብ ከወጣ በኋላ ሚስትና ልጆቹን ይዞ ከወጣ በኋላ ገስግሶ ከኋላው ምን አለበት ደረሰበት። ከዛ ያለው አንድ ነገር ነው። ስም አለው። አንተን አደለም ዘርህን በሙሉ ላጠፋበት የምችልበት ኃይልና አቅም ነበረኝ አለ። ታዲያ ምንድን ነው የያዘ ሲባል የአባቶች አምላክ ኦ ካራ እኔና እናንተ አንዳንዶቻችን አይገባንም እንጂ እግዚአብሔር ስንት ጠላቶቻችንን እያስጠነቀቀ እንዳትነካው እያለ እረፍ እያለ እየከለከለ እግዚአብሔር ዛሬ አድርሶናል፣ ያስቀጥለናል እ እስኪ አሜን በሉ እባካን አሜን። ገስግሶ ጎናችኋል ነው ሰው የደረሰብህ ሁሉ አያጠፋህም ብሎ ንገረው። ስማ ያዕቆብ አለው አንተን ብቻ ሳይሆን ዘሬን ሁሉ ማጥፋት የምችልበት አቅምና ጉልበት ነበረኝ፣ እና ምን ከለከለ ሲባል የአባቶች አምላክ ትላንትና በሌሊት ተገልጦልኝ፣ አይደለም መንካት፣ አይደለም ትጎዳውና፣ በክፉ ቃል እንኳን እንዳትናገረው ብሎ አስጠነቀቀኛል። ኢየሱስ ጌታ ነው። እንጂ አንተን የማጥፋት አቅም አንሶኝ አይደለም አንተን የመቅደል፣ ዘርን ማጥፋት የሚችልበት አቅም አለኝ። ግን የአባቶች አምላክ ዋ፣ ልባርክ የሆነን ሰው ዛሬ ምሽት የአባቶች አምላክ ከአንተ ጋር ይሁን። ጠላቶችን እያስጠነቀቀ ያስቀጥልሃል ክፎችን እየያዛቸው ያስቀጥልሃል። የአባቶች አምላክ ዋው! የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እርሱ ተገልጦ ባያስጠንቅቀኝ ኖሮ አጠፋ ነበራል። እንዳላደርገው የከለከለኝ ያንተ አምላክ ነው። አንተ አደለህም፣ አቅም አደለህም፣ ጉልበት አደለም። ያንተ አምላክ፣ ጎናችሁ ላለው ሰው ያንተ አምላክ ብርቱ ነው በሉት ባካችሁ። ስለዚህ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ ያኔ በጠፋን ነበር በዋጡን ነበር ሚል ቃል አለ። ደግሞ ጎርፍን በላያችን ላይ በወረደ ጊዜ ጣራ አርጎ በወሰደን ነበር። ነገር ግን አለ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ሰው ዝቶበት የሚያውቅ አለ እዚህ መካከል? እንደዛተው ያላደረገው ለምንድን ነው? አምላክ ከአንተ ጋር ስላለ። አንተ አታውቅም እንጂ እግዚአብሔር ጠላቶችን ሁሉ ያስጠነቅቃቸዋል። እውነቴን እኮ ነው። ከእኛ በላይ ጠላቶቻችን አምላካችንን ያውቁታል እኮ፣ ያውቁታል። ቢገባንም ባይገባንም እግዚአብሔር ከእኛ ጋር ነው። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። እንዳትነካው ለዚህ ነው ትነካውና ዋ ብሎ የተዘመረ ኪዳን ስላለ አምላክ ከእኛ ጋር ስለሆነ፣ አንድ ቃል እናገርና ወደ ጸሎት ልግባ። ወጥመድ ተሰበረ። እኛም ምናልን ዛሬ እዚህ መካከል እኔን ጨምሮ አናቅም፣ ግን አንድ እውነት እነግራችኋለሁ። ጠላት የቱንም ያክል ቢያጠምድ መልሶ ይገባበታል እንጂ እኛ ለጠላት ወጥመድ አንገኝም ለጠላት ሐሳብ አንገኝም ምክራቸው በእኛ ላይ አይሰራም ሸንጓቸው ይፈርሳል ምክራቸው ይበተናል እስኪ አሜን በሉ ባካችሁ እነዚያ የዳንኤል የሥራ ባልደረቦች ተሰበሰቡና አንድ ምክር ተማከሩ ምን ሲባል ቆይ ቆይ አሉ ተመካከሩ ተሰብስቦ ማለት ለሰላሳ ቀን ከንጉስ በቀር ማንም ሰው ወደ አምላኩ ጸሎትና ልመና እንዳያቀርብ ብሎ እችን ወጥመድ አጥምደው በዚች ወጥመድ ውስጥ ማንን ሊይዙ? ዳንኤልን ሊይዙት አጠመዱና ይችን ቆንጆ ወጥመድ አዘጋጅተው እመለሳለሁ ወደ ዳንኤል። ሳኦል ልጁን የዳረለት ለምን እንደው ታውቃላችሁ? ለዳዊት ወጥመድ እንድትሆነው ይላል መጽሐፍ ቅዱስ በልጁ በኩል። ዳዊት ልጁን ወዶ አግብቶ በሱ በኩል ምን እንድትሆን እንዲያደርገው እንዲይዘው፣ እንጂ ሚስት እንድትሆነው አደለም የዳረለት፣ ወጥመድ እንድትሆነው ይላል መጽሐፍ ቅዱስ። ዛሬ እግዚአብሔር ወጥመዳቸውን ሁሉ ይሰብረዋል። አሜን፣ አሜን። በምንም አይነት መንገድ ሊያገኘው አይችልማ። ዳዊትን ጦር ሲወረውር አምላኩ ያስመልጠዋል የሆነ ነገር ሲያስብ አምላኩ ይከልለዋል። ስለዚህ ዳዊትን ሊያገኝበት ዛሬ በኢየሱስ ክርስቶስም ለአንድ ሰው መልእክት አለኝ። ደካማ ጎንን አይቶ ልትወድቅ የምትችልበትን መንገድ አይቶ ሊያጠምድ ወደ አንተ የተላከ የጠላት እቅድ የፈረሰ ይሁን። መልካም የሚመስል ግን ወጥመድ የሆነ መልካም የሚመስል ግን የሚያጠፋ መንገድ ዛሬ በጌታ በኢየሱስም አይሳካላቸውም፣ አይከናወንላቸውም። አንተ ትቀጥላለህ። ህይወት ይቀጥላል። አገልግሎት ይቀጥላል። ኑሮ ይቀጥላል። እግዚአብሔር ለጠላቶቹ ወጥመድ አሳልፎ አይሰጥም። አሜን፣ አሜን፣ አሜን። ክብር ለኢየሱስ ይሁን። ወጥመድ እንድትሆነው ነው የሚለው መጽሐፍ ቅዱስ ቃል በቃል ሊዳ አይደለም። ሚስት እንድትሆነው ነው አይደለም፣ በእሷ ምክንያት ሊያጠም ነው። ለዚህ ነው እሷም የእስራኤልን ታቦት ከተማረከበት ይዞ ሲመጣ አይታው ትንቀው ነበር። አይደለ ምንድነው? አንተ በእስራኤል ቆነጃጅት ፊት ሁናብ መጽሐፍ ቅዱስ ሄድና አንብቡ። በጣም አልወለደችም ይላል ሚልኮል፣ በዛ ምክንያት መካን አቀረች ቀረች ይላል። ኢየሱስ ጌታ ነው። ልመለስ ወደ ና ስለዚህ እቺን ምክር መክራው ዛሬ በጌታ በኢየሱስ መልካም የሚመስል ግን ከጀርባ ወጥመድ ያለበት እናንተን ለማጥመድ የሚደረግ የትኛውም የጠላት ወጥመድ የተሰበረ ይሁን። አንዳንድ ሰው ወጥመድ እንዳጠመደብህ የሚገባ መልካም የሚመስል ምክር ግን ከገባበት በኋላ ነው የሚገባ ዛሬ አንድ ምክር አንድ ጸሎት ልጸልይላችሁ ሳትገቡ በፊት ጣልቃ ይግባላችሁ ምክራቸውን ይበትንላችሁ ወጥመዳቸውን ይስበርላችሁ ተመካክሮ ሆን ብሎ የሚያጠምዱ ሰዎች አሉ ታውቃላችሁ መልካም በሚመስል ግን ከጀርባው ሞትና የናንተን ውድቀት የሚፈልግ ያለበት ስለዚህ ዳዊት ወጥመድ ተሰበረ። እኛ ምን አለን? ዳዊት እኮ ብዙ ጊዜ አምልጧል ከወጥመድ ከተዘጋጀለት ብዙ ወጥመዶች ያመለጠ ሰው ነው። ስለዚህ ነው ወጥመድ ተሰበረ የሚለው። ስለዚህ ዳንኤልን በዛች ወጥመድ፣ ጸሎት በሚባል ወጥመድ ማንም እንዳይጸልይ በሚባል በሜዶንና በፋርስ ህግ በቀለበት አትመው አጽድቀው አመጡ እና ዳንኤል በር ላይ ተለጥፏል። ገና ሲገባ ማንም ሰው ለሰላሳ ቀን ወደ አምላኩ ጸሎትና ልመና እንዳያቀርብ ይላል። አየና ዳንኤል ገባ ይላል እንደ ልማዱ ይላል። ጎናችሁ ያለ ሰው ልማድን አትተው፣ እግዚአብሔር የጠላቶችን ወጥመድ ይሰብረዋል በሉት ባካቸው። ጸሎት አትተው፣ ቸርች መምጣት አትተው፣ እግዚአብሔርን ማምለክ አትተው፣ አንተ ዝም ብለህ በፊቱ ሁን በሉት። እግዚአብሔር ከአንተ ጀርባ የተሰራውን ወጥመድ ይሰብረዋል በሉት ባካቸው። ኢየሱስ ጌታ ነው፣ አገባጻለ ይላል። ወዲያው ሄዱና ለንጉሱ ነገሩት፣ የተከታተሉ ስለ ነበር። አረ ንጉስ፣ የአንተን ትእዛዝ ያልተቀበለ አንድ ሰው አለ አሉት። አምጥተዋል። ንጉስ፣ ወይ ሺህ አመት ንገሳ። እውነት ነው አልሳ ጸልይ ያለዋል። እና ንጉሱን በጣም ይወደው ስለነበር ሊያድነው ደከመ ይላል፣ ፀሐይ እስክትገባ ድረስ። ከዛ አልቻለም፣ ግን ጠራውና ዳንኤል አለ ሁልጊዜ የምታመልከው አምላክ እርሱ ምን ይበል፣ አድን ብሎ ሸኘው ይላል። ከዛ ወጥመዱ ውስጥ ገባ ማለት፣ ደስ የሚለው እግዚአብሔር ቀድሞ ገብቷል። እኔ ብዙ ጊዜ እናገራለሁ እግዚአብሔር የሚባለውን አምላክ አይደለም ቆመህ በጭንቅላት እንዲህ ተተክለህ ብታመልከው ያንስበት እሳት ውስጥ አብሮም ይገባ አንበሳ ጉድጓድ አብሮም ይገባ እውነቴን እኮ ነው በእናትህ እስኪ ስሙ ዮሴፍ ወደ እስር ቤት ሲወረወር አብሮት እግዚአብሔርም ከዮሴፍ ጋር ነበረ ይላል የት አሁን አንተ ትገባለህ እኔ እገባለሁ ከሆነ ከአንድ ሰው ጋር እዝር ቤት ማን ይወደዋል? የምትገቡበት ሁሉ ይገባ፣ በደስታም በሐዘናችሁም የማይለይ አምላክ፣ ይሄን አምላክ በዘመናችሁ ሁሉ አሜን በሉ እባካችሁ። እንደ ሰው ያይደለ አምላክ እንደ ጓደኛ ያይል ሆነ አምላክ ቀድሞ ገባ ይላል። የአንበሳ ጉድጓድ ውስጥ ገብቶ ያናብስቶቹን አፍቆልፎ ዳንኤልን ጠበቀው። እንዳት በሉ ብሎ ነገራቸዋል፣ አዘዛቸው መልአክ ልኮ ወዲያው። ከዛ በነጋታው ንጉሱ አዝኖ መጣ። በቃ ዳንኤል ተበልቷል ሞቷል አልቆለታል ብሎ ሲመጣ ዳንኤል ተኝቷል። በአንበሳ ጉድጓድ እናጠራው። የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች አፍ ያድን ዘንድ እችሏል ሲል ዳንኤል ንጉሱ ዓመት ንገሳል። አምላኬ መልኩን ልኮ ዛሬ ለአንድ ሰው መልእክት አለኛ። አምላክ የሚልክላችሁ መልአክ አለ። የጠላቱን ወጥመድ የሚሰብር መልአክ ይላክልሃ ኤራ ካባሻላ ፓራዲና እግዚአብሔር ያስመልጣቸዋል ይህን እየነገርኳችሁ አንድ ቃል መጣልኝ ሐዋርያ ሥራ ምዕራፍ 12 ላይ ጴጥሮስን ሄሮድስ የሚባለው ክፉ ንጉሥ በወጥመድ ይዞት በወታደሮች መካከል በሰንሰለት አስሮት አስተኝቶ እያለ አንድ ብርቱ መልአክን ወደዛ ጉባኤ እንደተላከ ወደዛ እስር ቤት እንደተላከ ዘበኛዎችን አስተኝቶ ሰንሰለት በጥሶ ኢየሱስ ጌታ ነው የብረቱን በር ከፍቶ ያስወጣ ብርቱ መልአክ ዛሬም ለአንድ ሰው መልእክት አለኝ። ካጠመጡብህ ወጥመድ ከተዘጋጀል ጉርጓድ የሚያወጣ ብርቱ መልአክ ይላክልሃል። ኤላ ካፓራዲና አምላክ ትልቅ አምላክ ነው። አምላክ ኤልሻዳ ያ መልአክ ነው። እርሱ ከጠላት ይበልጣል፣ ከከበባችሁ ይበልጣል። አሜን ነው ወይ መልአክ እዚህ ጉባኤ መካከል ህልም እየመሰላቸው ከወጥመድ የሚወጡ አሉ። ህልም እየመሰላቸው የሚያመልጡ ሰዎች አሉ። ህልም እየመሰላቸው የሚሻገሩ ሰዎች አሉ። የቱንም ያክል ጠላት ቢበረታ አምላክ ትልቅ ነው። የጠላት ወጥመድ ባንተ ላይ አይሰራም። የክፎች ወጥመድ ባንቺ ላይ አይሰራም። አላቴና ማዳና ሞራዲና ማስ እየተናገርኩ ወጥመድ ሲሰበራል፣ ሰንሰለት ይበጠሳል፣ እስራት ይበጠሳል በኢየሱስ አሜን፣ አሜን። የዮሐንስን ወንድም ያዕቆብን በሰይፍ ስለት ያስገደለ ጠላት ዘንድሮ ባንተ ላይ አይደግምም። በቤት ላይ አይደግምም። አሜን። ዋይ ወጥመድ ተሰበረ። እኛም አሜን፣ ነፍሳችን እንደወፍ ከአዳኝ ወጥመድ አመለጠ። አዳኝ ጠፍቶ አይደለም። አምላከኛ ጋር ስላል ጎናችሁ ያለውን ሰው እንዳይቀልብ የእግዚአብሔር አብሮነት በሉ ባካቸው ምረቱ እንዳይቀልባችሁ። ወተን መግባት የቻልነው በሱ ነው። እዚህ ቤት የገባ ነው በእግዚአብሔር ምረት ነው። እግዚአብሔር ከእኛ ጋር ባይሆን፣ ሰው ከአንተ ጋር ቢሆን ከዛ ሰው የበረታና የበለጠ ሰው ሲመጣ ያንንን ሰው መጥቶ አንተን ማሰር ምን ይችላል። እግዚአብሔር ግን ከአንተ ጋር ከሆነ ወጥመድ ተሰበረ፣ እኛም አመለጥን። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ድገሙና እግዚአብሔር ከኛ ጋር ነው። መዝሙር 129 ላይ አንድ ቃል አንብብላችሁ፣ በጣም ልቤን የነካኝ ቃል ቅድም ሳነብ፣ በጽዮን ጠላቶች ላይ የቀረበ ጸሎት ይላል። ራሱ እስራኤል እንዲህ ይበል ይላል ዳዊት፣ ከልጅነቴ ጀምሮ ብዙ ጊዜ አስጨነቁኝ ዳዊት ታውቃላችሁ ከልጅነቱ ጀምሮ ነው ሰልፍ አስጨነቁኝልና። በእርግጥ ከልጅነቴ ጀምሮ ብዙ ጊዜ አስጨነቁኝ ዳሩ ግን አላ አላሸነፉኝም ክብር ለኢየሱስ ይሁን። ቁጥር አራት ምን ይላሉ? በእናት ምስኔ እንደው አንብባ ትሷቃል። እግዚአብሔር ጻድቅ ነው የአጢአተኞችን አንገታቸውን ቆረጠ። እኔ ጋር ምን ይላል መሰላችሁ በአዲሱ መደበኛ ትርጉም፣ እግዚአብሔር ግን ጻድቅ ነው የክፎችን ገመድ በጣጥሶ ጣለው ይላል። አሜን፣ እስኪ አሜን በሉ። አንተንና አንቺን ለማሰር የመጡት ይዘው የመጡት ገመድ አንተን ለመያዝ ወጥመድ ውስጥ ሊከቱ ይዘው የመጡት ገመድ፣ እግዚአብሔር ጻድቅ ነውና የነሱን ገመድ በጣጥሶ ምን አደረገው ይላል ጣለው። ዛሬ በጌታ በኢየሱስ ስም ለናንተ በተዘጋጀ ገመድ እነሱ ይታሰሩበታል። ለናንተ ባዘጋጁት ወጥመድ እነሱ ይገቡበታል። ለሃማ ባዘጋጀ ለመርዶክዮስ በተዘጋጀው መስቀያ ሃማ እንደ ተሰቀለ ዛሬ ለናንተ በተዘጋጀው ጉርጓድ እነሱ ይገባሉ። የእናንተን እጅና እግር ለማሰር ባዘጋጁት ገመድ እግዚአብሔር በጣት ይጥላዋል ይጥለዋል። ኢየሱስ ጌታ ነው። ከዛ ቁጥር አምስት ሚሊዮን መሰላችሁ ጽዮንን የሚጠሉ ሁሉ አፍረው ወደ ኋላ ይመለሳሉ ገና ከመብቀሉ እንደሚደርቅ በጣራ ላይ እንደ በቀለ ሳር ይሁኑ። በጣራ ላይ ያለ ሳር ታውቃላችሁ አይደለ? ገና ከመብቀሉ ቃሉ እራሱ በጣም ነው የሚገርመኝ። ገና ከመብቀሉ ማለት ነው ይደርቃል። ምክንያቱም ያለው ምን ላይ ነው? ጣራ ላይ ነው። በጣራ ላይ እንዳሉ ሳሮች ገና ከመብቀሉ እንደሚደርቁ ጠላቶቻችን እንደዚህ ይደርቃሉ። ምን ማለት መሰለህ? ብቅ ብሎ ግን አታገኘው። እስኪ አሜን በሉ ብሎ አስፈራርቶ መጣው ሲል አምላክ ያጠፋቸዋል። አሜን አሜን። ክፎች፣ ጠላቶች አለ ዳዊት። አስጨናቂዎች አለ ስጋዬን ሊበሉ ወደ እኔ በቀረቡ ጊዜ አለ እነርሱ ተሰነካከሉና ወደቁ አለ። ወጥመድ ተሰበረ። የኛም የሱስ ጌታ ነው። ዋው። ደግሞም አለ ላጫድ እጁን ለነዶ ሰብሳቢ እቅፉን እንደማይሞላ ይሁኑ፣ ጠላት ማለት ነው እንደዚህ እንደማይሞላ ማለት ነው እንደዚህ ይሁኑ ጠላቶች ማለት ለቅ። ኢየሱስ ጌታ ነው። ከዛስ መንገድ አላፊዎችም የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንባርካቸዋለን። አይበሉ ኢየሱስ ጌታ ነው። ጩና ሶስት ጊዜ ከኔ ጋር እግዚአብሔር ከኔ ጋር ነው። ድገሙና እግዚአብሔር ከኔ ጋር ነው። የመጨረሻ ከዚህ በላይ እግዚአብሔር ከኔ ጋር ነው በሉስ